ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ ገና ናችሁ? ሁሉ ሰላም ነው። ኒጋ አልሀምዱሊላህ ረብል አለሚን። በአዲስ ቪዲዮ መጥቻለሁ። በምርጥ ቪዲዮ የቦቆሎ ኬክ ቺስ ኬክ የቦቆሎ እንሰራለን። እስኪ ግብአቶቹን አብረን እነ ቺስ ኬክ የቦቆሎ እዚህ ጋር ብስኩት በጣም ድቅቅ ሳይል እንደዚህ አዘጋጅተናል። እዚህ ጋር ደግሞ በቆሎ ፍሬሽ የታሸገው ማለት ነው። እዚህ ጋር ክሬም አለን ግሽጣ አለን ግሽጣ ክሬም። እዚህ ጋር ደግሞ በኔላ አለን አለ ዙብዳ አቅልጠና ዘጋጅተናል። እዚህ ጋርም ክሬም አለን እዚ ጋር ደግሞ ቆሎ ሼት አለን። ተቀቅሎ ነው ተቀቅሎ ነው በቆሎ ሼት። አራት እንቁላል ነው ያስፈልገን። እዚ ጋር አራት እንቁላል ያስፈልገናል። እዚ ጋር ጅብን ኬር ያስፈልገናል። ግብአቱን አይተናል። እስኪ አብረን እንስራ። እዚ ጋር ብስኩታችን ላይ ያዘጋጀነውን ዝብዳ እንጨምርና ቀስቀስ እያለን እናቀላቅለዋለን እንደዚህ ብስኩቱን ከዙብዳ ጋር አቀላቀየዋለሁ። ከዛ እዚህ ላይ እደለድለዋለሁ። ብስኩታችንን እንዲደልድለናል ትንሽ ፍሪጅ ውስጥ እናደርገዋለን፣ ሌላውን ግብአት እስከምናዘጋጅ። እሺ፣ ግማሽ ኩባያ ስኳር፣ ግማሽ ኩባያ ስኳር፣ አራት እንቁላል እንደዚህ ከዛ እሺ አሁን ደግሞ ቦቆሎ ግማሽ ግማሽ ጣሳ እንጨምራለን። እሺ ይሄኛውን እንዲያቀላቅለናል ግሽጣ እንጨምርበታለን። አንድ ካርቶን አንድ ካርቶን ግሽጣ እንጨምርበታለን። ከዛ አንድ ክሬም እንደዚህ ሙሉውን እንጨምራለን። ያዘጋጀ ነውን ይሄውና፣ ትንሽ ተላጅ አውጥተን እንትን ብለናል። አሁን ደግሞ የፈጨሁትን እንዲቀስ እያልኩኝ ከላይ ይጨመራል ማለት ነው ቦቆሎ ጁቡን ኬሪ ክሬም ሁሉ ነገር አንድ ላይ እንዲተዘጋጅቶ ከላይ ይጨመራል ከዛ ላይ ዳቦ ቤት ይገባል ለሰላሳ ደቂቃ እሺ ኬካችን እንደዚህ በስለዋል ግን ይቆያል እንደዚሁ ነው እስከነ ሲኒያው እስከነ ባይሬክሱ ያስገባሁት አርባ ደቂቃ እንደዛ አካባቢ 40 ደቂቃ 45 ደቂቃ እንደዛ ነው የሚፈጀው። ይኸው ነፍቷል፣ ትንሽ እንዲህ አምሮ ወጥቷል። ሰብስክራይብ ላይ ኮሜንት፣ ሼር አድርጉ፣ አበረታቱ። ይሄውና፣ ይሄውና ኬካችን እንዲህ ደርሰዋል። የቦቆሎ በቦቆሎ በቦቆሎ ይሄው እንዲህ ደርሷል። ሞክሩት፣ ትወዱታላችሁ። ሰብስክራይብ ላይ ኮሜንት፣ ሼር አድርጉ፣ አበረታቱ።